ሳክትልን ተመልካቾቻችን ዜና በምልክት ቋንቋ ይቀርባል። ለሶስት ቀናት ሲካሄድ የቆየው የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር መድረክ የተጠቃለሉ አጀንዳዎች ለኮሚሽኑ በማቅረብ ተጠናቀቀ። በቀጣይ በትግራይ ክልልና በውጭ ለሚኖሩ ኢትዮጵያውያን የአጀንዳ ማሰባሰብ መድረክ እንደሚያካሄድ የሀገራዊ ምክክር ኮሚሽን አስታውቋል። የሀሳብ ልዩነቶች ወደ ኃይል አማራጭ የሚያመሩበትን የእስካሁኑ የዋልዮች ጉዞ ዘግታ በምትኩ የትኛውንም የማያግባቡ ጉዳዮች በውይይት የመፍታት አዲስ ልምድ ልታጸና ኢትዮጵያ እየመከረች ነው። ከታሪክ የሚነሱ ቁርሾዎችን፣ የትርክት መሳሳቦችንና እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ዙሪያ የጋራ መግባባት የመድረስ የምክክር ሂደት የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ መድረክ ላይ ደርሷል። በርካታ የሙያና ሲቪክ ማህበራት እንዲሁም የመንግስትና የሃይማኖት ተቋማትን ባንድ ስለ ሀገር ጉዳይ ያገናኘው የምክክር መድረኩ ለውይይት ባህል መጎልበት ትልቅ መሰረትን ጥሏል። ማናቸውም ልዩነት በመነጋገር በጠረጴዛ ዙሪያ መፈታት አለበት የሚለው አንዱ የሰለጠነ ማህበረሰብ መገለጫ ነው። እኛም በተለይ ሰብአዊ መብት ላይ እንደሚሰራ ተቋም እንደ አጠቃላይ ደግሞ ሲቪል ማህበረሰብ ድርጅቶችን እንደምንመራ ማናቸውም ጥያቄ ወይም ልዩነት ሲቪል በሆነ በሰለጠነና በጠረጴዛ ዙሪያ መፈታት እንዳለበት የመነጋገር ባህልን ዲያሎግን ማዳበር እንደሚያስፈልግ እናምናለን። ይህንንም ነው እናስተምረው። እዚህም እዛም በሚፈጠሩ አለመግባባቶች የወለዳቸው ግጭቶች ለምትፈተን ሀገር በእንዲህ አይነቱ አካታች መድረክ ውይይትን የችግሮች መፍቻ መንገድ ማድረጉ የዘመኑ አማራጭ የሌለው መፍትሔ ነው ይላሉ ተሳታፊዎቹ። ሀሳብን በሰላማዊ መንገድ ዲሞክራሲያዊ በሆነ መንገድ ማቅረብ የሌላን ሀሳብ የማዳመጥ እና ብሎም ደግሞ ግጭትን በሰላማዊ መንገድ የመፍታት ልምምድ በከፍተኛ ደረጃ ባህል እንዲሆን የሚያደርግ ሁኔታ ይፈጥራል ማለት ነው። እና ምናልባትም ተስፋ የማደርገው ሁለት ነገሮች ነው። አንደኛ ከዚህ ቀደም የነበሩ ችግሮቻችንን በብሔራዊ ምክክር ኮሚሽኑ አርመን ዳግመኛ ስህተት ላለመፈጸም ቃል ኪዳን የምንገባበት መድረክ ይሆናል ብለን እንገምታለን። ሁለተኛ ደግሞ ያው የማህበረሰብ ግንኙነት እስካለ ድረስ መልካም ነገሮች እንደተጠበቁ ሆኖ አልፎ አልፎ ግጭት የሚከሰቱበትም ሁኔታ ይኖራሉ ማለት ነው። እነዚህን ግጭቶች በጦርነት እና ብጥብጥ ከመፍታት ይልቅ በሰላማዊ መንገድ በውይይት የመፍታት ባህልና ልምምድን በከፍተኛ ደረጃ መሰረት ጥሎ ያልፋል ብዬ እገምታለሁ። በሀገራዊ ጉዳዮች ላይ እንደዚህ ሰፋ ባለ መልኩ እንገናኝና እንወያይ፣ ህዝብን ባሳተፈ መልኩ እንወያይ፣ እንነጋገር ከጠረጴዛ ውጭ የሆነ አጀንዳ የለም። ሁሉም አጀንዳ አለኝ ሁሉም ሰው አለኝ የሚለውን ጥያቄ ያቅርብ፣ የምል በዚህ ደረጃ አሳታፊ የሆነ ሀገራዊ ምክክር መድረክ ተዘጋጅቶ ስለማያውቅ በታሪካችን ይሄ ትልቅ የታሪክ እጥፈት አድጌ ነው ማየው ትልቅ የባህል ለውጥ አድርገን ነው የማየው። ላለፉት ሶስት ተከታታይ ቀናት በሚሊኒየም አዳራሽ ሲካሄድ የቆየው ይሄው የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር መድረክ የተጠቃለሉ አጀንዳዎችን ለኮሚሽኑ በማስረከብ ተጠናቋል። ምክክሩ በስኬት መጠናቀቁን የተናገሩት የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ የሀሳብ ልዩነቶች በመከባበር መንፈስ በነጻነት የተነሱበት ታላቅ እሁነት ነው ብለውታል። ሂደቱ አሳታፊና አካታች እንዲሆን ለማድረግ ምን ያህል ርቀት እንደተሄደ ይህ መድረክ ሁነኛ ማሳያ ነው። ይህ ሁሉ የሚከናወነው የሀገሩ ባለቤት የሆነና ይመለከተኛል የሚልን ወገን ሁሉ ሳናካትትና ሳናሳትፍ የምናደርገው ምክክር ከምንፈልገው ውጤት ውጤት የማያደርሰን በመሆኑ ነው። ኢትዮጵያ በአሁኑ ሰዓት ከአስራ አንዱ ክልሎችና ሁለት ከተማ አስተዳደሮች እንዲሁም ከፌዴራል ተቋማትና ማህበራት አጀንዳዋን በሚገባ ሰብስባ በኮሚሽኑ ቋት አስገብታለች። ኮሚሽኑ በቀጣይ ቀሪ ትልልቅ ጉዳዮችን ለማከናወን እንደሚሰራም ዋና ኮሚሽነሩ ፕሮፌሰር መስፍን አርያ ተናግረዋል። ትግራይ ክልልን ሀገራዊ ምክክር እንደሚገባችሁ የሚታሰብ አይደለም። ምክንያቱም ሀገራዊ ምክክራችን አካታችና ሁሉንም አሳታፊ የሆነ ነው። እንኳን ትልቁ ክልል እንደ ትግራይ ያለው ቀርቶ በግለሰቦች ደረጃ እንኳን አጀንዳ የምናሰባስብበት ሂደት አለ። ስለዚህ በቀጣይነት ወደ ትግራይ ክልል በመሄድ ተመሳሳይ የሆኑ ስራዎች፣ ተመሳሳይ ስነ ዘዴዎች ወይም ሜቶዶሎጂን በመጠቀም በትግራይ ክልል ተመሳሳይ ስራዎችን እንሰራለን ማለት ነው። ሌላው የሚቀረው ስራ በውጭ የሚኖሩ ኢትዮጵያውያን እንደምታውቁት በውጭ የሚኖሩ ኢትዮጵያውያን ያለ ምክንያት ወደ ውጭ አልሄዱም። ምክንያቶች፣ ተገቢ የሆኑ ምክንያቶች አሏቸው። እነኚህም ሀገራቸውን በተመለከተ የተለያዩ አጀንዳዎች ስላሏቸው የእነሱም አጀንዳ ወደዚህ ሀገራዊ ምክክር ቋት ውስጥ መግባት አለበት። ስለዚህ ቀጣዩ ስራ በውጭ የሚኖሩ ኢትዮጵያውያን ወይም በተለምዶ ዳያስፖራ የሚባሉትን ማካተት ነው የሚሆነው። በተለያዩ አካባቢዎች ታጥቀው ጫካ የገቡ ወገኖችም ወደ ትጥቅ ያስገቧቸውን ጉዳዮች በአጀንዳ መልክ ለኮሚሽኑ በማቅረብ የምክክር ምዕራፉ ተሳታፊ እንደሆኑም ኮሚሽኑ ጥሪ አቅርቧል። ኢትዮጵያ በአስተማማኝ መሰረት ላይ እንድትቆም በሚያስችሉ ወሳኝ አገራዊ ጉዳይ ላይ የመከረች መሆኗን የመንግስት ኮሚኒኬሽን አገልግሎት ገለጸ። አገልግሎቱ ባወጣው መግለጫ ኢትዮጵያውያን የጋራ ዘርፈ ብዙና ውስብስብ ችግሮቻቸውን በምክክር ለመፍታት ቆርጠው የተነሱበት ወቅት ነው ብሏል። የነገዋ ኢትዮጵያችን በአስተማማኝ መሰረት ላይ እንድትቆም ወሳኝ በሆኑ ሀገራዊ ጉዳዮቿ ላይ እየመከረች ነው። ኢትዮጵያና ኢትዮጵያውያን የጋራ ዘርፈ ብዙና ውስብስብ የሆኑ ችግሮቻቸውን በምክክር ለመፍታት ቆራጥ እርምጃ ወስደው የተነሱበት ወቅት ነው። ሀገራችን በበርካታ ጉዳዮች በተቃርኖዎች ውስጥ ለረዥም ዘመናት ስትናጥና በአስከፊ ግጭቶች ውስጥ ስታልፍ ቆይታለች። በተለይም ለረጅም ዓመታት እጅግ መሠረታዊ በሆኑ ሀገራዊ ጉዳዮች ላይ በፖለቲካና በሐሳብ መሪዎች እንዲሁም በኅብረተሰቡ ክፍሎች መካከል ልዩነትና አለመግባባቶች ኖረዋል። እነዚህን አለመግባባቶች በየዘመኑ እየፈታን የመጣንበት መንገድ ዘላቂ ትምምን በሚፈጥር መልኩ ስላልነበረ ከጦርነትና ግጭት አዙሪት በዘላቂነት መንጭቀን እንዳንወጣ እንዳደረገን ሙን ነው። እነዚህ የግጭት መንገዶች እጅግ በርካታ ውድመት አስከትለዋል። ለረጅም ጊዜ ይዘን የመጣነው ልምምድና ዝንባሌ ታላላቅ ህልሞቻችንን በጋራ እንዳናሳካ እንቅፋት ሆኖብን ቆይቷል። እነዚህ መንገዶች አንዱ የጀመረው ላይ የገነባን የምንሄድ ሳይሆን ሁሌም ከዜሮ ጀማሪዎች እንድንሆን በተቋማትና በመሰረታዊ የሀገር ምሰሶች ላይ እምነት፣ የጋራ የሆነ ሀገራዊ የተስፋ እይታ እንዳይኖረን አድርገውን ቆይተዋል። እኛ ኢትዮጵያውያን በጋራ ባለመምከራችን ያያያዙን፣ ያጋመዱን የተለያዩ ጥብቅ እሴቶቻችንን ለሚሸረሽሩ አካላት ምቹ ሁኔታ ስንፈጥር ኖረናል። ይህን አዙሪት በዘላቂነት ለመፍታት ልዩነቶቻችንና አለመግባባቶቻችን ላይ ሰፊ ሀገራዊ የህዝብ ምክክሮችን አካታች በሆነ መንገድ በማካሄድ ሀገራዊ መግባባት መፍጠር አስፈላጊ በመሆኑ የሀገራዊ ምክክር ኮሚሽን ተቋቁሞ በርካታ ስራዎችን አከናውኗል። ኮሚሽኑ እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ አካታች ሀገራዊ ምክክሮችን በማካሄድ የተሻለ ሀገራዊ መግባባትን ለመገንባት በሂደትም መተማመን ለማጎልበት ያለውን የማይተካ ፋይዳ በመገንዘብ ነፃ ገለልተኛና አካታች እንዲሆን መንግስት አስፈላጊውን ህጋዊና መዋቅራዊ ድጋፍ አድርጓል። በዚህም ላለፉት ሶስት ዓመታት ከህጋዊና መዋቅራዊ ዝግጅቶች ጀምሮ በርካታ ስራዎችን አከናውኗል። በአስራ አንዱ የሀገራችን ክልሎችና በሁለቱ ከተማ አስተዳደሮች በርካታ ባለድርሻዎችንና ተሳታፊዎችን ያሳተፉ ውይይቶችን አከናውኗል። በቀረው የትግራይ ክልልም ምክክሩን ለማካሄድ የቅድመ ዝግጅት ስራዎችን እያከናወነ ይገኛል። ባለፉት አስር ወራት ብቻ ከ200 ሺህ በላይ ሰዎች በጋራ ጉዳዮቻችን ላይ ተወያይተዋል፣ ተመካክረዋል። አሁንም አስራ አራተኛው የፌዴራል ተቋማትና ማኅበራት የምክክርና አጀንዳ የማሰባሰብ መድረክም በአዲስ አበባ ተካሂዶ በስኬት ተጠናቋል። በመድረኩ ላይ እየተሳተፉ ያሉት ማህበራትና ተቋማት፣ ፖለቲካ ፓርቲዎች፣ ተጽዕኖ ፈጣሪና የማህበረሰብ አንቂዎች፣ የዲሞክራሲና የሃይማኖት ተቋማት፣ የፀጥታና ደህንነት አካላት፣ የሚዲያ ተቋማት እንዲሁም የመንግስት ተቋማት ተወካዮች ናቸው። አጀንዳዎቹ በተለያዩ ዘርፎች ተደራጅተው የቀረቡ ሲሆን በቀጣይ በክልልም ሆነ በፌዴራል ደረጃ የተነሱ አጀንዳዎች ላይ ምክክር ይቀጥላል። መንግስት ኮሚሽኑ የሚያከናውነውን ምክክር በገለልተኝነት እንዲያከናውን የጀመረውን ድጋፍ አጠናክሮ ይቀጥላል። የመንግሥት ኮሚኒኬሽን አገልግሎት ግንቦት 24 ቀን 2017 ዓ ም የኢትዮጵያዊነት ስነ ልቦናን የተላበሰና ዘመኑ የሚጠይቀውን ትጥቅ የታጠቀ የሀገር መከላከያ ሰራዊት መገንባቱን የኢፌዴሪ መከላከያ ሚኒስቴር ኢንጂነር አሻ መሐመድ ገለጹ። አሁን ላይ መከላከያ ሚኒስቴር በትጥቅ ራሱን ከመቻል አልፎ ሌሎች ሀገራትን መደገፍ መጀመሩን ሚኒስትሯ አንስተዋል። ትላንትም ዛሬም ለሀገር ሉዓላዊነት ዘብ የቆመውና ለዜጎች ሰላም የሚተጋው የኢትዮጵያ መከላከያ ሰራዊት ወደፊትም የሀገር አለኝታነት ታሪኩን ለማስቀጠል በቴክኖሎጂም ሆነ በስነ ልቦና የበለጠ እየተጠናከረ መሆኑን የኢፌድሪ መከላከያ ሚኒስቴር ይገልጻል። ከኢቲቪ ጋር ቆይታ ያደረጉት የኢፌድሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ ሰራዊቱ ከዘመኑ ጋር የዘመነና ሀገራዊ አስተሳሰብን የተላበሰ መሆኑን አንስተዋል። አሁን ያለው ተቋም በውትድርና ሙያዊ የሆነ ተቋም እየተገነባ ነው። ፕሮፌሽናል ሰራዊት እየተገነባ ነው ማለት ይቻላል ማለት ነው። ይህም እንግዲህ መገለጫው ዘመኑን ከዘመኑ ትጥቅ ጋር ራሱን ያዛመደ ሰራዊት እየተገነባ ነው። እንግዲህ የአሁኑ ዘመናዊ ትጥቅ ብዙ ነገር የሚፈልግ ብዙ ዝግጁነት የሚፈልግ ብዙ ስልጠና የሚፈልግ ራስን ከነዛ ትጥቆች ጋር ማዛመድ የሚፈልግ ትጥቅ ነው። ዓለም ላይ ያለውና የጦርነት ልበለው የጦርነት ሁኔታዎችም ተለውጠዋል፣ እስከዛሬ እንደነበረው አይደለም። ስለዚህ በዓለም ደረጃ እነዚህ ነገሮች እየዘመኑ በሄደ ቁጥር ራስንም በዛ ልክ ተጋላጭነታችን ለመቀነስ ያለውንም አካባቢ ለማረጋጋት የሚያስፈልገው ጉልበት ያ ስለሆነ የእኛም ሰራዊት ከዘመኑ ጋር የዘመነ ዘመናዊ ትጥቅ የታጠቀ ለዛ ትጥቅም ራሱን ያዛመደ ከትጥቁ ጋር ያዛመደ አገራዊ አስተሳሰብ በዋናነት የተላበሰ ሰራዊት እየተፈጠረ ነው ማለት ነው። ስለዚህ የኢትዮጵያ መከላከያ ሰራዊት ከኢትዮጵያ በታች የሚመጥ ነው ሰፈር እንደሌለ የሚያውቅ ብሄር የሌለው ልኬ ኢትዮጵያ ነች ብሎ የሚያምን ለኢትዮጵያ 247 ዘብ የቆመ በጣም ጠንካራ ሰራዊት በዚህ ሰዓት ኢትዮጵያ አላት ቢባል ማጋነን አይሆንም ብዬ አስባለሁ። ተቋሙ ላይ በተደረጉት የሪፎርም ስራዎች የኢትዮጵያ መከላከያ ሰራዊት አሁን ላይ በአስቸጋሪ ሁኔታዎች ውስጥም መልከ ብዙ የሆኑ ግዳጆችን በቀላሉ መወጣት የሚችልበትን ቁመና መፍጠር መቻሉንም ሚኒስትሯ ኢንጂነር አይሻ መሀመድ ገልጸዋል። መልከ ብዙ የሆኑ ግዳጆችን በአንድ ጊዜ በተመሳሳይ ወቅት መወጣት የሚችል ራሱን በአደረጃጀትም በትጥቅም በአስተሳሰብም በስልጠናም ያዘመነ ሰራዊት እየገነባች ነው ኢትዮጵያ። ወደ ኢትዮጵያ የሚቃጣ ማንኛውንም ኃይል መመከት የሚችል ቁመና ያለው ያልነበሩ አዳዲስ አደረጃጀቶች የተፈጠሩበት ምክንያቱም ያለው ነባራዊ ሁኔታ ኢንተርናሽናል ሁኔታው ሴናሪዮ ራሱ የሚፈልጋቸው ዝግጁነቶች ስላሉ ከዚህ ቀደም ያልነበሩ አደረጃጀቶች የተፈጠሩበት ባህር ኃይልን ጨምሮ ልዩ ዘመቻዎች የሚባሉ የሳይበር ሴኩሪቲን ጨምሮ በርካታ ስራዎችን መስራት የሚችል ኃይል ተፈጥረዋል እና ይሄ ተቋም በዚህ ሰዓት በኢትዮጵያ የመጣ ማንኛውንም ጠላት በጀግንነት መመከት የሚችል ቁመና ያለው ኃይል ነው ማለት ይቻላል። ማለት ነው በለውጥ ምክንያት የኢትዮጵያ መከላከያ ሰራዊት በትጥቅም ከራስ አልፎ ሌሎች ሀገራትን ወደ መደገፍ መግባቱንም ነው ሚኒስትሩ ያነሱት። የአምራች ኃይልም ወደ መሆን ተሸጋግረዋል። ከዚህ ቀደም እያሉን ያልተጠቀምንባቸው በርካታ ወታደራዊ ኢንዱስትሪዎች ነበሩ እንደሚታወቀው። አሁን ግን እነዛ ወታደራዊ ኢንዱስትሪዎች ዘምነው በትጥቅ ራሳችን እንችለን ሌሎች አገራትን የማገዝ ለሌሎች ሀገራት የማቅረብ ጊዜ ላይ ነው ያለ ነው ማለት ነው ሲያደርግ ድሮውን ጨምሮ እሱ ብቻ ሳይሆን አጠቃላይ የሰራዊቱን ጤንነትና ደህንነትም ለመጠበቅ በርካታ የጤና ተቋማት ያሉት የጤና ባለሙያዎችንም ራሱ እንትን እያደረገ ያለ እያመረተ ያለ ተቋም ምንፈልጋቸውን አጠቃላይ ወታደራዊ ሙያዎች ብቻ ሳይሆን አስተዳደራዊ ሙያዎችን፣ ቴክኒካል ሙያዎችንም በዩኒቨርሲቲ ዩኒቨርሲቲው እያመረተ ያለበት ሁኔታ ነው ያለ። እሱ ብቻም ሳይሆን ጥናትና ምርምሮችም ይካሄዳሉ። በወታደራዊ መስክ ብቻም ሳይሆን በመሳሪያ ማዘመን ሜድ ኢን ኢትዮጵያ መሳሪያዎች በቅርቡ የኢትዮጵያ መሳሪያዎች ሆነው የሚወጡበት ቁበና ላይ እየደረሰ ሪቨርስ ኢንጂነሪንግ እየተሰራ ያለበት ጥናትና ምርምሩ ለፕሮዳክሽኑ ጭምር ግብአት እየሆነ ያለበት አስፈላጊ ከሆነ ማሳየት የሚቻል በኢትዮጵያ ብቻ የተመረቱ የሚባሉ መሳሪያዎች ብቅ ብቅ ማለት የጀመሩበት ሁኔታ ላይ ነው ያለ ነው ማለት ነው። ሰራዊቱ የኢትዮጵያን ብሔራዊ ጥቅም የሚነካ ማንኛውንም ትንኮሳ ከመመከት ባለፈ ለቀጠናው ሰላምም የመስራት ቁመና ላይ የሚገኝ መሆኑም ነው የተነሳው። በባህር ዳር ከተማ እየተከናወነ ያለው የኮሪደር ልማት የማህበረሰብን ዘርፈ ብዙ ተጠቃሚነት ያረጋገጠ ነው ሲሉ የከተማው ነዋሪዎች ተናገሩ። የኮሪደር ልማቱ የእግረኛ መንገዶች ጨምሮ የማረፊያ ቦታዎች፣ ሌሎችንም ታሳቢ ከማድረጉ ባሻገር የጣና ሐይቅን ይበልጥ ለማህበረሰቡ የገለጸ ነው ብለዋል። በባህር ዳር ከተማ እየተከናወነ በሚገኘው የኮሪደር ልማት ስራ ብት ላይ በአሁኑ ወቅት የመጀመሪያው ምዕራፍ ማጠናቀቂያ ምዕራፍ ላይ ይገኛል። ይህ የመጀመሪያው ምዕራፍም የማህበረሰቡን ተጠቃሚነት የሚያረጋግጡ የማረፊያ ቦታዎች የብስክሌት መጓጓዣዎችና ሌሎችንም በውስጡ አቅፎ የተካተተና የተገነባ ነው። እኛም እንግዲህ የማህበረሰቡን ተጠቃሚነት ከማረጋገጥ አኳያ ያለውን ፋይዳ የተለያዩ ማህበረሰብ ክፍሎችን እያናገርን ቆይታ እናደርጋለን። ተከተሉን እሺ ምስክር እንዘናነስ የደናለ ነው። የከተማ ኗሪ ነው። እዚህ ከተማ እየተገነባ ያለው የኮሪደር ለማለት ወይም ደግሞ የማህበረሰቡን ተጠቃሚነት ከማረጋገጥ አኳያ እንዴት እያዩት ነው? እርስዎም እንግዲህ ከአንድ ወንበር ላይ ቁጭ ብለው ጊዜዎትን እያሳለፉ ይገኛሉና፣ ምናልባት እስኪ ስለዚህ ኮሪደር የተወሰነ እስኪ እናውራ። ከአሁን በፊት የመኪና መንገድ ብቻ ነበር። አብዛኛውን የእግረኛ መንገዶች ጠባቦች ነበሩ። ህዝቡ ለመኪና አደጋ እየተጋለጠ ነበር። አሁን ግን ሰፍቶ እጅግ በጣም ቆንጆው ተውቦ አንደኛ የመኪና መስመሮቹ የእንትን የውሃ መስመሮቹ አሉ፣ የመብራት መስመሮቹ እነዚህ ትክክል፣ የመብራት ላይቶች የሚያሳዩት መስመሮቹም ቆንጆ ናቸው። የግሬኔናው መስመር በጣም ደስ የሚል ነው። ከስፋቱ አኳያ ከስፋቱም አኳያ ለማህበረሰቡ እጅግ በጣም የሚስብና ደስ የሚል ለባህር ዳር ከተማ ውበት የሚሰጥ ባህር ዳር እንዲያውም በተፈጥሮዋ ውበቷ ጥሩ ነበር። አሁን የበለጠ ተውባለች ማለት ይቻላል። ጣና የጣና ገጽታውን እያሳየን ነው። በፊት ጣና እንዲህ ገጽታው እያለ በጫካ ተሸፍኖ ማንም ሰው የሙ ነበር። እዚህ የተለያዩ ቤቶች፣ ዛፎች፣ ምኖች ነበሩ። እነሱ ሸፍነውት ጣና በትክክል አይታይም ነበር። አሁን ግን ጣና ለማንኛውም ማህበረሰብ በዚህ ለሚንቀሳቀስ ለሚጎበኝ ሰው ሁሉ ጣና ፊንቲው ብሎ በተለያየ መልኩ ለምሳሌ ከዚህ ወርዶ በጊዮርጊስ መስመር ጣና ተከፍቷል። እዚህም ግልጽ ነው። እና ጥሩ ነው። ለወደፊቱ እንደዚህ ልማቱ እንደዚህ በተለያየ መልኩ ቢቀጥል ለማህበረሰቡ ጥሩ ነገር ትሩፋት ያመጣል ብዬ አስባለሁ። በኮሪደር ልማት ባንድ ትሩፋት በሆኑ እየተጓዙ ነው እየተንቀሳቀስ ነው ያገኘ በጣም መልካም ስራ ነው። የአካባቢ አሁን በሚታየው ጣና አሁን ይህን የመሰለ ጣና ዳራኝ ተቀምጠን የታወቀ ነው። ባህርዳር ትልቅ ከተማ ነች ግን ብዙም ብዙ ክፍተቶች ነበሩ። አሁን ጣና ላይ በደንብ በይበልጥ እያየ ነው። በየቦታው ማረፊያዎች ተሰርተዋል። በጣም ደስ ይላል። በኮሪደር ልማቱ አንዱ ካመጣው ትሩፋት መካከል የብስክሌት ተሽከርካሪዎች የራሱን ቦታ መስጠት ነው እና እንዲሁ ከዚህ አኳያ በባህር ዳር ከተማ እየተከናወነ የሚገኘውን የኮሪደር ልማት እንዴት አየው እንደው እስኪ አሳስተው። አብዛኛው እንቅስቃሴ በባጃጅ ሆኖ ነበር። ባጃጆች ደግሞ ከመብዛታቸው የተነሳ ለብስክሌት ምቹ አልነበረም መንገዱ እኔ እንግዲህ አሁን እንግዲህ ኦልሞስት እችን ብስኬት ከገዘው እንደገና ተመልሼ አንድ ወሬ ነው። ከ15 ዓመት በኋላ ነው ወደ ብስኬት የተመለስኩት። አስራ አምስት ዓመት በፊት ትምህርት ቤት ስማር በብስኬት ነው የተማርኩት እኔ ቢሆን ትምህርት ቤት ስማር በብስኬት ነበረው የተማርኩት። ግን አሁን ደግሞ እንደገና መንገዱ ምቹ ነው። የምትጋፋው ከመኪናም ሆነ ከባጃጅ ጋር የምትጋፋው ነገር የለህም። የራሱ ላይን ስላለው በዛ መስመር መሰረት ወደ ብስኬት ምቹ ስለሆነ ወደ ብስኬት ተመልሻለሁ። በተለይ የባህር ዳር ኮሪደር እኔ ብዙ ነገር ያየን። በተለይ ይሄ የጣናን ጣናን እንደ ልብ አሁን አብዛኛው ታፍኖ ነው የነበረው ጣና፣ አሁን ግን በብዙ መንገድ ጣና መከፈቱ እይታም እንዲኖረው አርጋ አርጓል። እየተሰራ ያለው ነገር ደስ ይላል፣ ቆንጆ ነው። አሁን ከጉዞ ቆይታን እንዲሁ ስናፍጻይ ስለሆነ ስለሆነብን ነው ለማረፍ የተቀመጥነው እዚህ ማለት ነው። እና ደስ ይላል የተለያዩ ቦታዎች እንደዚህ ቢሰሩ ቆንጆ ነው ብዬ አምናለሁ። እዚህ በፊት ጥላያ ያዝ አጋጣሚ እንዲሁ ዝናብ ሲመጣበት አሁን ለምሳሌ ስለተሰራ እዚህ ጋር ዝናቡ መጠለል ይችላል። ጻይ ሲሆንም እንዲሁ ታክሲ እየጠበቀ ጻይ ላይ ቆሞ ከሚጠብቅ እዚህ ጋር ቁጭ ብሎ ታክሲ እስኪመጣለት ቢጠብቅ ጥሩ አድቫንቴጅ ነው ብዬ አምናለሁ። የተሰራው ነገር ደስ ይላል። በመጨረሻም የውጭ ጉዳይ ሚኒስቴር በወላይታ ሶዶ ከተማ ያስገነባቸው የአቅመ ድካማ ቤቶች አስመርቆ አስረከበ። ድጋፍ የተደረጋላቸው አካላት ከዚህ ቀደም ሲደስ የነበረው የጎርፍና የዘናብ ችግር ማረፋቸውን ገልጸዋል። ሚኒስቴር መስሪያ ቤቱ በክረምት በጎ ፈቃድ አገልግሎት ያስጀመራቸውን ቤቶች ለአቅመ ደካማ እናቶች ያስረከበ ሲሆን ስራው በተቀናጀ አግባብ የተመራ መሆኑን ተመላክቷል። የእነዚህ እናቶች መኖሪያ ቤት የዛሬ ዓመት እንደዚህ አልነበረም። በክረምት ጎርፍና ዝናቡ እጅግ የሚያስቸግርበት ቦታ ላይ ሆኖ አሳልፈዋል። ዛሬ ላይ ታዲያ የበጎ ፈቃድ አገልግሎት ስራውን በተለያዩ የሀገሪቱ አካባቢዎች እየተገበረ በሚገኘው የውጭ ጉዳይ ሚኒስቴር መስሪያ ቤት አማካኝነት ቀድሞ ሲደርስ የነበረባቸው ስቃይና እንግልት ተረስቶ ዛሬ ታሪክ ሆነዋል። በተደረገ ልን ድጋፍ ያለፈውን ጊዜ ረስተናል የሚሉት እነኚህ እናቶች እገዛ ያደረጉ አካላትን አመስግነዋል። ቀዳዳ ነው ውሃ ዝናብ እየፈሰሰ ያስቸግረኛል ለስቲክ ለብሼ ነበረ ማድረው። አሁን እግዚአብሔር ይስጣቸው። አሁን ደስታ አልቻልኩም፣ ከልጆች ጋር እያለቀስኩ ከይቴ ጋር እሷም እያለቀሰች። እግዚአብሔር አሁን ለኛ ቀይሩናል። እግዚአብሔር እኛነትን እናመሰግናለን። ጎርፉ ቤቱ እየገባ ግርግዳው እንዳለ በእኛ ላይ ወደቀ። ለመስራት ይሄ ቤት ለኛ እግዚአብሔር አምላክ ወይም ሰራ ሰው ለኛ ይዛችሁን ነው ስል እግዚአብሔር እናንተን ቆጥቶ አመጣ። ይሄ ቤቱ ለኔ ተሰራ እግዚአብሔር እስጣችሁ። የውጭ ጉዳይ ሚኒስቴር መስሪያ ቤት አቅመ ደካሞችን ከመደገፍ ባሻገር የትምህርት መርጃ ቁሳቁሶችን ለተማሪዎች በመለገስ የትምህርት ውጤታማነትን ለማገዝ ጥረት ሲያደርግ ቆይቷል። ይህንን የሚገልጹት የሚኒስቴር ዴታ ጽህፈት ቤት ኃላፊ አቶ አበበ መብራቱ፣ የበጎ ፈቃድ አገልግሎቱ በተቀናጀ መልክ እየተተገበረ ይገኛል ብለዋል። የበጎ ፈቃድ አገልግሎቶች ነበሩን። ግን በተሻለና በጣም በተደራጀ ተቋማዊ በሆነ መንገድ በጣም በተጠናከረ መልኩ እንዲሰራ የተደረገው አሁን በቅርብ አመታት ነው ማለት ይቻላል። በሶዶ ከተማና በአርባ ምንጭ የአቅመ ደካማ ቤቶችን ግንባታ አከናውነናል። እነሆ ዛሬ እዚህ ግንባታቸው ተጠናቆ ለምርቃትና ለርክክብ በቅተዋል። የደቡብ ኢትዮጵያ ክልል የፖለቲካና የአስተዳደር ማዕከል በሆነችው ወላይታ ሶዶ ከተማ የበጎ ፍቃድ አገልግሎት በተለያዩ አደረጃጀቶች እንደሚከናወን የከተማዋ ምክትል ከንቲባ አቶ ብርሃኑ ጩም አገልጸዋል። የሚኒስቴር መስሪያ ቤቱ ተሞክሮም የሚበረታታ መሆኑን በማንሳት መረዳዳት በኃይላችንም ስለሆነ ከዚህ አንጻር የሚሰሩ ስራዎች ተጠናክሮ እየተሰሩ ይገኛሉ። ስለሆነም ወጣቶችም የተለያዩ አደረጃጀቶች በዚህ ላይ የሚሰሩ አሉ። የመንግስታዊ ያሉነ ተቋማትም የሚሰሩ አሉ በክልል በዞን በፌዴራል ደረጃ ሁሉም አካላት በከተማችን የሚሰሩ ስራ አለ። ከዚህ ውስጥ አንደኛው ዛሬ ለምርቃት የበቃው የፌዴራል ውጭ ጉዳይ ሚኒስቴር በከተማችን አሁን ዛሬ ያስመረቀው ግንባታ ነው። የአቅመ ደካሞች ቤት ግንባታ ነው። ዛሬ በጣም ደስ የሚል ቀን ነው። የውጭ ጉዳይ ሚኒስቴር መስሪያ ቤት በተለያዩ ሀገሪቱ ክፍሎች የጀመረውን የበጎ ፈቃድ አገልግሎት ስራ በተያዘው በጀት ዓመት ክረምት ወራትም አጠናክሮ እንደሚያስቀጥል ተመላክተዋል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።